እንደሚያደርጋችሁ ይታወቃል። ታዲያ ከዚህ ግለሰብ ጋር ተያይዞ የመጨረሻውን የፍርድ ሂደት አግኝተዋል። ይህን ልነግራቸው ወደን ነው። ፍርድ ቤቱ ምን ወሰነበት ከፕሮግራማችን የምታገኙት መረጃ ይሆናል። እስከ መሰናዷችን ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን ትግራይ ክልል ውቅሮ ከተማ ሊዲያ ዓለም የተባለች ግለሰብ ሰርጓ በተፈጸመ በአራተኛው ቀን በትዳር አጋሯ እንደተገደለች ይታወቃል። እሁድ ጥቅምት 3 ቀን 2017 ዓም በደማቅ የሰርግ ስነ ስርዓት ነበር ወዳጅ ዘመዶቻቸው በተገኙበት የጋብቻ ስነ ስርዓታቸውን የፈጸሙት እንዲያ ድል ባለድግስ የሰርግ ስነ ስርዓቷን በፈጸመች በቀናት ልዩነት ማለትም እረቡ ጥቅምት 6 ቀን 2017 ዓ ም ከሌሊቱ 10 ሰዓት ገደማ ላይ መገደሏን የትግራይ ምስራቃዊ ዞን ፖሊስ ኮማንደር ሙሉ ብርሃን ካህሳይ በወቅቱ ለቢቢሲ ገልጸው ነበር። ተጠርጣሪው ባለቤቷ ግድያው ከተፈጸመ በኋላ ወዲያውኑ እጁን ለፖሊስ በመስጠቱ ግለሰቡ ወዲያውኑ በቁጥጥር ስር ሊውል ችሏል። ባል አቶ ብርሃነ ገብረ ጨርቆስ የተባለ ግለሰብ የአራት ቀናት ባለቤቱን አንቆ እንደገደላት የውቅሮ ከተማ ፖሊስ አዛዥ ገብረ መድኅን ገብረ ጊዮርጊስ በወቅቱ ሳይውሉ ሳያድሩ ጉዳዩን በተመለከተ ለሕዝብ በይፋ መናገራቸውን ድምፅ ወያኔ መዘገቡም የሚታወቅ ጉዳይ ነበር። ግለሰቡ እጁን ለፖሊስ ከሰጠ በኋላ ራሱን ለማጥፋት የተለያዩ ሙከራዎች አድርጎ እንደነበር የገለጹት ኮማንደር ገብረ መድህን ፖሊስ አስፈላጊውን ጥበቃና ክትትል በማድረግ ግለሰቡ ራሱን እንዳያጠፋ ትልቅ ጥንቃቄ ሲደረግለት እንደነበርም ታውቋል። ባለቤቷ በቁጥጥር ስር ውሎ በትግራይ ምስራቅ ዞን ማዕከላዊ ፍርድ ቤት ጉዳዩን ሲከታተልም ቆይቷል። ፍርድ ቤቱም በዋለው ችሎት ተከሳሹ ከሚስቱ ጋር በተፈጠረ አለመግባባት ግለሰቧን አንቆ እንደገደላትና ከመሞቷ በፊትም እጅግ አሰቃቂ በሆነ ሁኔታ ሁለት አይኖቿን ማውጣቱንና ድርጊቱንም በማመኑ በምስክሮችና በመረጃዎች በመረጋገጡ በሚል ፍርድ ቤቱ ውሳኔ ያስተላልፎበታል። በወንጀለኛ መቅጫ ሕግ አንቀጽ 539 (1) (ሀ) መሰረት የእድሜ ልክ እስራት የተወሰነበት መሆኑንም በክልሉ የሚንቀሳቀሰው የሴቶች መብት ተሟጋች ድርጅት ባሰራጨው መግለጫ ይህ የፍርድ ቤት ውሳኔ ሊታወቅ ችሏል። ሊዲያን እንደ ልጃቸው እንዳሳደጓት የሚገልጹት አጎት አቶ ግርማይ ፍሮዝ ሟች ሙሽሪት ዓመፀኛና አስቸጋሪ እንዳልነበረች እልፍ ሲልም ሰላማዊ ህይወት መኖር ትፈልግ የነበረች ሰው እንደነበረች ሲናገሩም ተደምጠዋል። ሊዲያ ግሩም ጸባይ ነበራት። በልጅነቷ እንኳን ሰዎቹን እንደ ሌሎች ህጻናት በጭራሽ አትሳደብም፣ ወራዳ ቃላትም ስትናገር ተደምጣም ታይታም አትታወቅም፣ በሥነ ምግባርም የታነጸች ጨዋ ልጅ ነበረች ይላሉ። አጎትየው ለእናቷ ብቸኛ ልጅ እንደነበረች የሚናገሩት አጎቷ የእናቷን አግብተሽ ውለጂ የሚለውን ቃል ለመፈጸም ተጓጓ እንደነበርም ይናገራሉ። ያም ቢሆን ግን ነገሯ ሁሉ በሬ ከአራጁ እንዲሉ ሙሽሪት ወዳ ፈቅዳ ያገባችውና ነገ ከነገ ወዲያ የልጆች አባት ይሆናል ያለችው ሰው አራጇ እርሷም ደግሞ በሬ ሆና ሞቷን ድል ባለ ድግስ አገባችውና ሶስት ጉልቻዋ ሶስት ቀን ሳይሞላው በሞት ተጠናቀቀ። የሊዲያ ዓለም ጉዳይ እንዲህ ላለው አሰቃቂ የመግደል የመገደል ታሪክ የመጨረሻው ይሆናል፣ እንዲህ ያለውን ዜና ደግመን ባንሰማው ይመረጣል ብሎ ሀገር ሕዝቡ ሁሉ ቢመኝም ቅሉ ነገርየው ግና እንደ ፋሽንም እንደ ወረትም ሆኖ ኑሮ ከሊዲያ ዓለም በኋላ ሌላኛይቱ ኢትዮጵያዊት ሰለባ ከወደ ካይሮ እርሷም እንዲሁ በቁርባን ባገባት ባሏ መገደሏን ሰማን። ይህን በሰማን ማግስት ሁላችንም ልባችን ባያሌው ተሰበረ። ወዲህ ደግሞ አይብቃችሁ ሲለን የቀነኒን ሞት ሰማን። የቀነኒን ሞት አልበቃ ሲል ሌላኛዋ አያንቱ የተባለች ግለሰብም እንዲሁ ከወደ ነቀምት አካባቢ ሰለባ መሆኗ ተሰማ። እንዲህ ያለው የሴቶች ጥቃትና ህይወትን መንጠቅ ጉዳይ ኢትዮጵያ ውስጥ መቼና እንዴት ባለው ሁኔታ ሊቆም እንደሚችል የሚያውቅ ሰው የለም። በትግራይም ቢሆን ሴቶች ህይወታቸውን እንደ ዋዛ ሲያጡ መስማት በሊዲያ የተጀመረ ነገር አይደለም። ለሁለት ዓመታት ከቆየችበት ደም አፋሳሽ ጦርነት ተጽዕኖ ውስጥ ለመውጣት እየጣረች ባለችው ትግራይ ውስጥ በሴቶች ላይ የሚፈጸሙ ጥቃቶችና ግድያዎች በተደጋጋሚ እየተሰሙ ይገኛሉ። ከፍተኛ ውጤት ያስመዘገቡና የተመረጡ ተማሪዎች በሚማሩበት በመቀለው አዳሬ ትምህርት ቤት ቃላሚኖ ተማሪ የነበረችው ያለችው ቤተልሔም ገብረ ሚካኤል ለአስር ቀናት ደብዛዋ ከጠፋ በኋላ እርሷም ባለፈው ዓመት ማብቂያ ላይ ነበር አስክሬኗ መገኘቱ የተሰማው። ከቤተልሔም በተጨማሪም ባለፈው ዓመት በትግራይ ክልል ጥቂት የማይባሉ ሴቶች እንግልትና ሞት አጋጥሟቸው ነበር። ከነዚህ መካከል የመቀሌ ከተማ ነዋሪዋ ዘውዱ ፍቱ በአሰቃቂ ሁኔታ ከተገደለች አመት ያለፋት ቢሆንም ፖሊስ አራት ተጠርጣሪዎችን እየመረመረ ከመሆኑ ውጪ እስካሁን ቤተሰቦቿ ፍትህ እንዳላገኙ ይናገራሉ። የአዲግራት ከተማ ነዋሪ አዳንሽ አብርሃም እንዲሁ እንቆቅልሽ በሆነ ሁኔታ ተገድላ አስክሬኗ ከአስር ወራት በኋላ ነበር በሚያሳዝን ሁኔታ የተገኘው። በአድዋ ከተማ የስምንተኛ ክፍል ተማሪና የ16 ዓመቷ ታዳጊ መሐሌት ተክላይም እንዲሁ ለትምህርት ወጥታ ታግታ 3 ሚሊዮን ብር የተጠየቀባት ሲሆን ከሶስት ወራት በኋላ እርሷም መገደሏ ታውቋል። እነዚህ እንደ ማሳያ የቀረቡ ጥቃቶች ሲሆኑ በትግራይ በሴቶች ላይ የሚፈጸሙ አሰቃቂ ጥቃቶችና ግድያዎች ብቻ ሳይሆኑ መደፈሮችም መበራከታቸው ነው የተሰማው። በክልሉ በሴቶች እየተፈጸሙ ያሉ ግድያዎች፣ እገታዎችና ጾታዊ ጥቃቶች እንዲቆሙ በትግራይ ያሉ የሲቪል ማህበረሰብ ተቋማት አደባባይ ወጥተው ይህንን ጉዳይ በተመለከተ እየተቃወሙ የሚመለከተው አካል አስፈላጊውን ጥበቃ እንዲያደርግ ሲሉ ጠይቀው ነበር። ጊዜያዊ አስተዳደሩም ጥቃት ፈጻሚዎች ተጠያቂ እንዲሆኑ እንዲያደርግ ጥሪ ማቅረባቸውም ይታወቃል። ያም ማለ ሄ ግን እንዲህ ያለው ጉዳይ አሁን አሁን በመላው ኢትዮጵያ በየክልሉ በስፋት እየተሰማና እየታየ መጥቷል። አንድ ወር አንድ ሴት አካሏ ሳይጎድል ሳትሞት የሚሰማበት ጊዜ የተናፈቀ ይመስላል። እንዲህ ያለው ጥቃትና ጉዳት መቼ እንደሚያቆም የሚያውቅ ሰው የለም። የሆኖ ሆኖ ግን እንዲህ ባለ ወንጀል ውስጥ የተከሰሱ ግለሰቦች እንዲህ በአጭር ጊዜ ፍርድ ቤት የመጨረሻ የሚለውን ፍትህ ሰጥቶ ለህዝብ ይፋ ማድረጉ እፎየው የሚያስብል ጉዳይ ነው። ቤት የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲሷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ ከባለአንድ እስከ ባለአራት መኝታ ማለትም ከሰባ አንድ እስከ 168 የካሬ አማራጮችን አቅርበንልዎታል። የአከፋፈሉ ሁኔታ እንዳያሳስቦ፣ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድር እየተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረ መረጃ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲዩ በትህትና ጠየቅን። እናመሰግናለን።